ድዋ ለማድረግ ሸርጥ አይደለም። እጃቸውን ብታነሱ ባታነሱ ምትችላላቸው። ደዋ ማድረግ በሁሉ ሁኔታ ይቻላል። እጃቸውን ነቢያችን ሰለላሁ አለይሂ ወሰለም ዝግ ያደረጉበት ጊዜ አለ ወይንም የገለበጡበት ጊዜ አለ። መቼ ከተባለ ድዋ ልስትስፋ በሚያደርጉ ጊዜ። ከዚያ ውጭ ግን አላደረጉ

አንድ ጥያቄ ልጠይቅ፣ የሆኔ ብዙ ጊዜ የሚያወሩት አሉና፣ ጥያቄው ወንዶች ሱሪያቸው ለምን አጭር ሆነ ምናምን፣ ብዙ ጊዜ ክርስቲያኖች እንደዚህ ይጠይቃሉና ምን ወንድ ልጅ ለምን ሱሪ እንዲለብስ ተፈቀደለ? ሴት ልጅ ለምን ጉርድ ትለብሳለች? እምነታቸው ላይ የሆነ እንደዛ ሳይሆን እንደዛ ሳይሆን በታች በኩል አሁን አጫጭር ሱሪዎች ስለምንለብስ እኮ ነው። በታች በኩል ማለት በእግራችን አሁን ስንሰግድ ምናምን አጫጭር ሱሪዎች አይደል የምንለብሰው ከቁርጭም እስከ ከቁርጭም ጭስ ድረስ ልበስ ትችላለህ ማለት ነው። ደግሞ ከዚያ ደግሞ ከዛ በፈስ መሆን አለብህ። ይሄ ጭስ ነው ተው ተናን የሚያጋልጥ ነው። ለምንድነው ምክንያት ጥበቡ ነው ከተባለ፣ ስለዚህ የሴት ልጅ የሰውነት ክፍል መገለጥ የለበትም። ወንድ ልጅ ደግሞ እንደዚ አይደለም። ወላቻ ስለዚህ ለዚያ ነው ነብያችን ሰለላሁ ዐለይሂ ወሰለም ሊዋስ ሙእሚን ኢላ ነስፈሳ የወንድ ልጅ የሙስሊም ልብሱ እስከ ጉልበቱ ግማሽ ድረስ ነው አሉ። ልክ እንዲሁ ደግሞ የሴት ልጅ ቁርጭምጭሚት በታች ነው። አላ ስብሃነ ወተዓላ ሲናገር ምና አለ? ነቢዩ አንተ ነቢይ ሆይ፣ ሚስቶችን፣ ሴት ልጆችን፣ ምእመናት ሴቶችን በሙሉ ሰውነታቸው ላይ ጀልባባቸውን ይለጉ ዘንድ ዘዛቸው

ሌላ ጥያቄ ደግሞ ሰላት ማቋረጥ እንዴት ይታያል? አሁን ለምሳሌ አንድ ችግር አጋጠመኝና ባቋረጥ እንዴት ይታያል? ማለ ሰላትን ማቋረጥ አይቻልም፣ ወንድም። ሞት እስኪ መጣብህ ድረስ አላህ በቁርአን ላይ ዋዕቡድ ረበከ ሓታ የእትየከል የቂን፣ ሞት እስኪ መጣብህ ድረስ እነ ጌታህን አላህ እንተገዛ ይለ። አይቻልም ማቋረጥ። ያቋረጠ ሰው ሰላት የተወ ሰው ከስልምና ይወጣል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲት ላይ ምን አሉ? ላግ ለዚ በይንና ወበይነም አሰላፍ መንትረካ ት ከፍር ሶላት የተወሰው ካፍሯል ከስልምናል ብለዋል። መተው ሳይሆን እንደዚህ አሁን ለችግር ለአንዳንድ ችግሮች ማቋረጥ ኢኮኖሚ አቋርጠ ከእንደገና መስገድ ለምሳሌ ለምሳሌ ለምሳሌ አሁን ለአንዳንዶች አንዳንዶች በቃ ወዱ እንደ እንትን ነገር አለ፣ በቃ ወዱ ረስተ ምናምን እሺ፣ ዱ ረስቶ የገባ ሰው ከዛ ማቋረጥ አለበት። እሱ ግዴታ ነው ወንድም። እሱ ከሆነ ጥያቄ ለስራ ለስራ ማለት አሁን ለምሳሌ እየሰገድኩ ቤት ውስጥ እያለሁ ሰው መጥቶ አንኳኳና ከዛ ለመክፈት ምናምን፣ አይሆንም፣ አይቻልም። ሱብሃነላህ በል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ አተስቢቁ ልርጃል ወተስቢቁ ልኒሳ አሉ። ስለዚህ አንተ እየሰገድክ ሰው ከቆረቆረብህ ሱብሃነላህ በላቸው። ምናልባት ምስል ከሆነ ያረዳሃል፣ እየሰገደ ነው። እዛ ይታገሳል። በጣም አንገብጋቢና ግዴታ ከሆነብህ፣ አደጋ ከሆነ ግን የዛን ወጣት ርጣ እሳት አደጋ ከተከሰተ ከተቃጠለ ጣይ ልጨረስ አትልም። ቀለን ሳት ሆናለ ወይንም የሆነ ልጅህ እየሰገድክ እያለህ እሳት የሆነ ቦታ ነው፣ ቶሎ ብለህ ይዛን አቋርጠህ ትሄዳለህ። ነገር ግን ሰው ስለቆረቆረ ብቻ ብለ ሱ የአንድ ጥያቄ ሰላት የማይሰግድ ሰው ሻሃዳ ማሳዝ ይችላል ሙስሊም አይደለም እኮ ሲጀመር ሙስሊም አይደለም ሲጀመር ሙስሊም ካልሆነ ሰውዬው ሰውን ሻህዳ ማስያዝ አይችላል ሰላት የማይሰግድ ሰው ካፌር ነው ብለዋል ነበር መጀመሪያ ከዚያ ሰዎችን ሰላሙ አለይኩም ላ ሀቢብ ሰላም ነው። አፍያ ሁ ሰላም ብዙ ጊዜ ከሰዎች ጋር ስናወራ ስለ አንተ ማስለን ጽጽር ስናወራ ስለ ፈትዋ ምናም ምናም ብለው ሲያወሩ፣ እኔ ደግሞ ሆነገሰቼ ፈትዋ ትምህርትን ትምራ ነን በዛ ምክንያት ነው የሚሰጠው እያልኩኝ እያወራው ነበረ ውሸት እንዳይሆንብኝ ሳላረጋግጥ ብዬ ነበረ። አፏን ነው ምንናግስ ጥያቄ አለህ እና አላህ ይጨምርልክ አላህ

እዚህ ነው ብዙ ሰዎች ከዛሬ ተሳስተዋል። ጽፍናትእሱነእሱራ የሆነ ሰው የሆነ ጥያቄ ጠየቀኝና መልካም ስራ ለአላህ ነው አደለ እና ለሰዎችም እንደገና እንደገና ደግሞ እኛ ደግሞ የምንሰግደው የምንጾመው ወይም መልካም ስራችን ለ የሆነ መልካም ራስ ነው እና የምንሰግደው ምን የምንለው ደግሞ ለአላህ ነው። እና ይሄ ነገር አይጣረስም እንደ ብሎ ጠየቀኝ። እና በዚች ነገር ትንሽ እንድትለኝ። በቅድሚያ ግን ስላገኘሁ በጣም ደስ ብሎኛል። መሻላ ወንድሜ፣ በጣም ነው የምወድህ፣ በጣም ነው የማከብርህ። አላህ ይጨምርልን። መርሓባ። አሚን። እስኪ ጥያቄ አንድ ገመ ይቅርታ። መልካም ስራ ለአላህ ነው። አዎ፣ መልካም ስራ ለአላህ፣ ከአላህ ዘንድ ምንዳይ፣ መልካም ስራ ለራስ ነው። አ በቃ እሱን ላስረዳሽ።

በአንድ እኔን በሚፈራ ሰው ልብ ላይ ብትሆኑ እኔን ታዛዥ ብትሆኑ ለእኔ የምትጨምሩልኝ ነገር የለም በስልጣኔ ላይ። በዚው ተቃራኒ ደግሞ ምን አለ? የአደም ልጆች ሆይ ከእናንተ የመጀመሪያቸውም የመጨረሻቸውም፣ ሰዋቸውም፣ ጅናቸውም ሁላቸውም በአንድ እኔን በሚያምፅና እኔን በካደ ሰው ልብ ላይ ብትሆኑ ከእኔ የስልጣን የሚቀንስብኝ ነገር የለም አለ። ስለዚህ በአጭሩ የሰው ልጅ አላህን ሲገዛ ጊዜ ተጠቃሚው ራሱ ነው። አላህን ሲክድ ጊዜ ተጎጪው ራሱ ነው። ቦታቸውናል ለአላህ ነው ሲባል ምን ለማለት ነው? ከአላህ ነው ምንዳ ተፈልጎበት የሚሰራ ለማለት ነው። ለራስ ነው ሲባል ጊዜ ደግሞ መንዳው ለራስ ነው የሚጠቅመው። ኃጢአት ካደረከ ሰውዬው ራስ ነው የሚጎዳው ማለት ነው። ለአላህ ነው ሲባል ከአላህ ዘንድ ምንዳ ተፈልጎበት ለማለት ማለት ነው። ለዚህ ማስረጃ አላህ ሱብሃነሁ ወተዓላ በርካታ ቦታ ላይ ይናገራል። እንማ ኑጥዕምኩም ሊወጅህ ላህ ላኑሪድ ሚንኩም ጅዛን ወላ ሹኩራ። እና ከአላህ ዘንድ ምንዳን ደረጃ እንፈልገውበት ነው ይህን የሚሰሩ ታማኞች ለአላህ ነው ሲባል ጊዜ ከአላህ ዘንድ ምን እንዳንተፈልጎበት ነው የሚሰራ ለማለት ነው። ይሄ መልካም ስራ ራስን ነው የሚጠቅመው ሲባል ጊዜ ለአላህ ምንም የሚጠቅመው ነገር የለም። ያ ነገር እኛን ራሳችን ነው ከፍ የሚያደርገን፣ ብናምሰው እራሳችን ነው ዝግ የሚያደርገን። እሺ ላይፍ ለሌሎች ቦታ ልልቀቅ ሪስትሪክት ምንድነው? አርም ዋርኒንግ እያለ ነው። ይሄ ሶስተኛ አካውንት ነው። ወላሂ ምንድነው ችግሩ? ዩር ላይፍ ኢዝ ኖት ኤሊጌብል ፎር ሪኮመንዴሽን ኤንድ ኢዝ ሪስትሪክትድ ኢን ሰርች ሪዛልትስ ምንድነው ችግሩ? እ ኮፒ ልንክ አድርጉ። እንትን እስኪ ነሳ ድረስ ሁለት እንትን ነው የሰጠኝ፣ ሁለት ዋርኒንግ አስቀምጧል። አንዴ ኮሜንቱን ክፈቱት እስኪ። ልዝጋና ልውጣ ወይንስ ምን ላድርገው? ጭራሽ በአንድ ቀን ሶስት አካውንት ሊዘጋ ነው።

ቀስ ከሆነ ከሚዘጋ ቦታ ይሻላል። ያው ካሜራ እራሱ መዝጋት አልችልም። ምንድነው ችግሩ? ኸላስ በቃ።